ኢትዮጵያ የብሪክስ አባልነቷ በዓለም አቀፍ ደረጃ ያላትን ተደማጭነትና ተጽዕኖ ፈጣሪነት ከፍ ወዳለ ደረጃ የሚያሸጋግረው መሆኑን በውጭ ጉዳይ ኢንስቲትዩት አንድ ከፍተኛ ተመራማሪ ገለጹ። ከዚህ ባለፈም ለልማት የሚውል አማራጭ የፋይናንስ አቅርቦት ለማግኘት ትልቅ አስተዋጽኦ እንዳለው ተገልጿል። ለኢትዮጵያ ዜና አገልግሎት ዘገባ ዘላለም አስፋው ኢትዮጵያ እንደ አውሮፓውያን የዘመን ቀመር በ2024 በይፋ የብሪክስ ጥምረት መቀላቀሏ ይታወሳል። አባል ሀገራቱ በተለያዩ መስኮች ትብብራቸውን በማጠናከር የጋራ ተጠቃሚነትን ለማጉላት ያለመ ትብብር የፈጠሩ ሲሆን ኢትዮጵያን ጨምሮ ሩሲያ፣ ቻይና፣ ህንድ፣ ብራዚል ኢራን፣ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬቶችና ደቡብ አፍሪካ በብሪክስ ማዕቀፍ ውስጥ የተሳሰሩ ሀገራት ናቸው። በውጭ ጉዳይ ኢንስቲትዩት ከፍተኛ ተመራማሪ ዶክተር ሃይማኖት እሸቱ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ኢትዮጵያ የብሪክስ አባልነቷ በዓለም አቀፍ ደረጃ የራሷን ብሔራዊ ጥቅም ከማስጠበቅ ባሻገር ለታዳጊ ሀገራት ድምፅ እንድትሆን የሚያስችላት መሆኑን ተናግረዋል። ከዚህ ባለፈም ለልማት የሚውል አማራጭ የፋይናንስ አቅርቦት ለማግኘት ትልቅ አስተዋጽኦ እንደሚኖረው ነው የገለጹት። የመጀመሪያው የራሷን ብሔራዊ ጥቅም ለማስጠበቅ ከዛ ቀጥሎ የቀጠናውን የአህጉር የአፍሪካን አህጉር ብሎም ደግሞ በአጠቃላይ የታዳጊ ሀገራት ብዙ ጥያቄዎች አሉ። የእኩልነት፣ የፍትህ፣ የመልማት ጥያቄዎች አሉ። እነዚህን ጥያቄዎች በጋራ ድምፅ ተደማጭ ለማድረግ እና የሌሎችም ተመሳሳይ ሀገራት ኢንተረስት በጋራ ድምፅ ፍላጎታቸውን ለማሳካት የመልማት ፍላጎታቸው እንዲሳካ ለማድረግ በዓለም አቀፍ መድረኮች ላይ ተሳትፋለች። እነዚህ ሁለት ጉልህ ምክንያቶቿ ናቸው። የኢትዮጵያ የዲፕሎማሲ ጥረት ተግባራዊ ካደረገችው የማክሮ ኢኮኖሚ የፖሊሲ ማሻሻያ ጋር ተዳምሮ ለብሪክስ አባልነት ተመራጭ አገር እንዳደረጋትም ጠቅሰዋል። የውጭ ኢንቨስትመንት ላይ ምቹ ሁኔታ መፈጠሩም አባልነቶን ሌላው ያገዘ ጉዳይ መሆኑን ገልጸዋል። ኢትዮጵያ በአረንጓዴ አሻራ፣ ግብርና እንዲሁም በአገር ውስጥ ጥቅል ምርት እድገት እያስመዘገበች ያለው ስኬት የአባልነት ጥያቄዋ ተቀባይነት እንዲያገኝ ካስቻሉ ምክንያቶች መካከል መሆኑንም ነው ያብራሩት። ኢትዮጵያ ልትመረጥ ቻለች ብለን ስናይ ትልቁ ነገር የሚመጣው ሶስት ነገሮች መነሳት ይችላሉ። በዚህ ውስጥ አንደኛው የዲፕሎማሲ ጥረቶች ናቸው። ሁለተኛው የኢትዮጵያ የኢኮኖሚ እድገት አቅም ነው። ሶስተኛው ደግሞ የኢትዮጵያ ስትራቴጂክ ጂኦፖለቲካል ፖዚሽን ነው። ሰፊ የሆነ የማክሮ ኢኮኖሚ ሪፎርም ነው ያደረገችው። ይሄ ማለት ሀገራት ለትብብር ወይም ደግሞ የሆነ ማዕቀፍ ውስጥ እንዲገቡ በውጭ ቀጥተኛ ኢንቨስትመንትም ይሁን በኢንተርናሽናል ትሬድ ሀገሪቷ ምን ያክል የሚያሰራ መልካም ኢንቫይሮንመንት አላት፣ ሁኔታ አላት የሚለውን እንደ ክራይቴሪያ የሚያነሱት ስለሆነ ይህም አንድ አስተዋጽኦ የሚያደርግ ነገር ነው።